በስማ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። ገብረ መስቀል ሚዲያ ነው። በሳምንት ሁለት ቀን ማክሰኞና አርብ የምንማማረው ስራተ ቤተክርስቲያን እንግዲህ ንሳ ላይ ደርሰናል። አባቶቻችን ዘመን ለፍሳ እድሜ ለንሳ ይላሉእና በእውነት እግዚአብሔር አምላክ የንሳ ሰዎች እንዲያደርገን መልካም ፈቃድ ይሆንልን። መቼም ንስሐ ትልቅ ህይወት ነው የሚመናል እንዲያው ለመኖራችን ትልቁ ምስጢር ንስሐ ነው እና ንስሐ ትልቅ እናት ናት። የቅዱስ ጴጥሮስ እናቱ ማናት ስትባል ንስሐ ናት አይደለ? አዎ። በንስሐ ለምሳሌ ልበ አምላክ ዳዊትም እንደዚሁ እግዚአብሔርን በሶስት ነገር አሳዝኖት የተወለደው እንደገና በንስሐ ነው። በዚህ በሳሙኤል 1112 ላይ በሶስት ነገር እግዚአብሔርን በደለ ብለን ባለፈው አይተነዋል። አንደኛ ከሰራዊቱ ተለይቶ በመቅረቱ፣ ሁለተኛ ደግሞ የሱ ያልሆነችው ሚስት መመልከቱ፣ ሶስተኛ ደግሞ በኋላም በማስገደሉ። በዚህ ምክንያት እግዚአብሔር አዝኖበት ነበረ። ነገር ግን እግዚአብሔር እድሜ ለንስሐ ሰጠውና በንስሐ ተጠቅሟል። ለዚያም ነው እንግዲህ ታሀጽበኒ እምበረድ ጻዱ ተነዝሃኒ አዎ እ ታጥበኛለህ እነጻለሁ። ታሰማ ትብስተዋ ሴተ የንስ ጊዜ ሰጠኛል ና ተቀብለህኝ በዚያም ደስታን አገኛለሁ ብሎ በመዝሙር ሃምሳ ላይ እግዚአብሔር የንስሓ ባለቤት እንደሆነ ሲናገር ተመልክተነዋል። እንደውም የልቅሶ ምሬት ደግሞ ወበአን ምህር የአርሃስቁ መስካሪ ኦታውከት ማታይኒ ወበላይ ቁባ በኩሎም ፀላይቲ በኃጢአት ምክንያት ያለቀስኩት ልቅሶ ያነባሁት እልባ አዎ እነሆ አንሷ ላይ አረሰረሰው ምንጣፌ ላረሰረሰው ምንቅጨበጫ ላረሰረሰው እያለ ስለ ገባው ንስሐ ሲናገር እንመለከታለን። ና በሁለት በዓለም ላይ ያላችሁ ኦርቶዶክስያን እግዚአብሔር ልጆች እግዚአብሔር አምላክ ዕድሜ ለንስሐ እንዲሰጠን መልካም ፈቃዱ ይሆንልን። መተርጉማን አባቶች እንደው በእውነት ንስሓን በእውነት ነገር ይመለከቱታል። አንደኛው እመኒ ሰብ ለለነቱ አበሰ ወሰብ ለለነቱ ተጋነየ እድብሎቱ የሰው ልጅ በቀን በቀን ኃጢአት ቢሰራ የሰው ልጅ በቀን በቀን በደልን ቢያደርግ ቢተላለፍ፣ ቢያሳዝን ይልና አምላክ ወይ ኃጢያቱን ይቅር በለው መተላለፉን ይቅር በለው የሚል ቃል ነው ያለ። እና እግዚአብሔር አምላክ በእውነታችን ሁላችንን ይቅር እንዲለን የአምላካችን የእግዚአብሔር መልካም ፈቃድ ይሆነልን። በየጊዜው እኮን በየሰዓቱና በየጊዜው ሰው ቢበድል እንደ ምንድን ነው ያለው ሙሴ በዚህ በወሊ ዘጸአት ምዕራፍ 32 ላይ እግዚአብሔር ወይ ከብረት ዝገት ከሰው ልጅ ደግሞ ስህተት አይጠፋምና ይህን ህዝብ ከግብፅ እንዲያገለግልህ እንዲያመሰግንህ ያወጣው ህዝብ ነው። አዎ በዘጠኝ መቅሰፍት በአስረኛ ሞተ በኩር በስለአንደኛ ስጥመት ጠላትን ድል አድርገህ አንድም አሸንፈህ እኔን የሚያገለግል ህዝብ ነው ብለህ ያወጣኸውን ህዝብ እንደሚበድልህ እንደሚያሳዝንህ ታውቃለህ። ነገር ግን ሮቀ መዓት ወዛ ምረት ጻድቆ መስታገስ መዓትህ የራቀ ምረትህ የበዛ ታጋሽ ርሮ አምላክ ስለሆነ አዎ፣ አው ይቅር በላቸው። ይቅር የማትላቸው ከሆነ ወደም ሲስተም ያው መጽሐፈ ህይወት ዘጸአት 33 ላይ ምን ይላል? 33 33 ላይ ይቅር የማትላቸው ከሆነ ግን እኔን ከህይወት መጽሐፍ ደምሰኝ፣ ከምረት አውጣኝ ከቸርነት አውጣኝ፣ ከይቅርታ አውጣኝ፣ ከበጎነት አውጣኝ ብሎ ሲለምን እንመለከታለን። በእውነት ደግሞ ሲያሉ አባቶችን እግዚአብሔር እንዲያድለን መልካም ፈቃዱ ይሁንልን እግዚአብሔር አምላክ ማለት ነው። ስለዚህ ምን ይላል የሰው ልጅ በቀን በቀን ቢበድ አለው ቢተላለፍ፣ ቢያሳዝን አምላኮ አንተ ይቅር ባይነህ እና ይቅርበ ነው የሚል አንዱ ነው እንመለከተዋለን። በዚህ ሁለተኛው ደግሞ ምን ይላል ለእለ ሃደግሙ ሀጢአተ ይታደግሎሙ ወለእለ ሃደግሙ ሀጢአተ ኢይታደግሎሙ ሉቃ ሳስ እንዲሁም ደግሞ ዮሐንስ ሃያ ላይ ኃጢአታቸውን ይቀራል ያላችኋቸው ኃጢአታቸው ይቀርላቸዋል። ኃጢአታቸውን የያዛችሁባቸው ይያዝባቸዋል። ይህ ለካህናት ነው። ለምሳሌ በቀን በቀን ኃጢአት የሰሩትን ወደ እኔ አቅርቡ፣ ንስሐ ስጧቸው፣ ንስሐ ያግኙ ይልና፣ በአንደኛው በሁለተኛው ደግሞ የተነሳው እና ንስሐ ጥያቄ ሆነው፣ ሁለተኛው ደግሞ የካህናትን ስልጣን የሚያሳይ እናንተ የያዛችሁባቸው ተይዞባቸዋል፣ እናንተ ይቀር ያላችኋቸውን ደግሞ ይቀርላል ብሏል። ስለዚህ እግዚአብሔር አምላክ ሁላችንም ይቅር እንዲለን የአምላካችን እግዚአብሔር ቸርነት በህይወታችን እንዳይለየን፣ የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። እስኪ እንደው ብሉይ ኪዳን ላይ እና አዲስ ኪዳን ላይ ትንሽ ነገሮች እንመልከት። የመጀመሪያው በአንደኛ ነገሥት 847 ላይ እንዲህ ይላል፣ ንስሐ ቢገቡ አው እኔ ይቀበላለሁኝ ቢጸጸቱ ቢመለሱ ይቅርታ ቢጠይቁ በቸርነት ቢያምኑ እኔ ይቅር እላቸዋለሁ። እግዚአብሔር አምላክላችን ይቅር ይበለ። ሌላው በዚህ በአንደኛ ዜና መዋዕል ምዕራፍ 6 ቁጥር 37 ላይ በልባቸው ንስሐ ቢገቡ እኔ ደግሞ ከልቤ ይቅርላቸዋለሁ። ከልባቸው ንስሐብ ይገቡ። ከልባቸው ምን ማለት ነው? ይሄ የማቴዎስ ወንጌል ምዕራፍ 23 ላይ እደገመለ ይውህጡ ወለጻጡት አይነጽፉ ትልቅ ትልቁ ይደብቃሉ፣ ትንሽ ትንሹን ይናገራሉ። ለምሳሌ ሰው ወተት ጠጥቶ ውሃ ተጠጣሁኝ፣ ስጋ በልቶ ሽሮ በላሁኝ፣ ዝሙት ፈጽሞ አልጋ ላይ ወደኩኝ፣ ከሴት ጋር ተተናክሎ ሴትን አሳዘምኩኝ ብሎ ትልቁን ደብቆ ትንሹን ሳይሆን ከልብ ከእውነት ከእውነት ንስሐ ከገባችሁ ከተመለሳችሁ፣ እኔ ደግሞ ይቅርላችኋለሁ ነው የሚለው። እግዚአብሔርና ሁላችንም ይቅር እንዲለን የአምላካችን ዚር መልካም ፈቃዱ ይሆንልን። ኢሳይያስ 46 ቁጥር ስምንት ላይ ደግሞ ንስሐ ግቡ ልባችሁን መልሱ፣ ንስሐ ግቡ ልባችሁን መልሱ። ንስሐ ማለት የመልስ ትልቅ ስጦታ ነው። ንስሐ ደግሞ የመልካም ምድር ጉዳይ ነው። እግዚአብሔርም ለምኖ ማግኘት ወደ እግዚአብሔር መመለስ፣ ሰው ይቅር ላይል ይችላል፣ ሰው ላይምር ይችላል። ማሪ ግን እግዚአብሔር መሆኑን ያወቅንበትና የምናውቅበት ትልቅ ነገር ስለሆነ እግዚአብሔር አምላክ የንስሐ እናትን ፈልገን ንስሐ ደግሞ እውነተኛ እና ስለሆነች ከመዶሮ እንተታሰጋብ ጎልያት አይተከነብያ ዶሮ ጫጩቶቿን በክንፎቿ ከጭልፊት ከነጣቂ አውሬ እንደምጠብቅ እግዚአብሔር አምላክም ደግሞ በንስሐ እናትነት ልጆቹን ይሰበስባልና፣ ና ንስሐ እንሰበስበን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 6 ላይ እንዲሚል ነገር አለ። ስለዚህ እስራኤል፣ አንድም ስለዚህ ለእስራኤል ቤት እንዲበል ጌታ እግዚአብሔር እንዲህ ይላል ንስሐ ግቡ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ። አዎ ዛሬ ቋንቋ ጣዖት ሆኗል፣ ሥልጣን ጣዖት ሆኗል፣ ሀብት ጣዖት ሆኗል። አዎ መልክ ጣዖት ሆኗል፣ ጉልበት ጣዖት ሆኗል። ከዚህ ከጣዖታችሁ ተመለሱ፣ ፊታችሁን ወደ እግዚአብሔር አዙሩ፣ እግዚአብሔርም ደግሞ ፊቱን ይመልስላችኋል ይላል እና እግዚአብሔር አምላክ ፊቱን እንዲመልስም የአምላካችን የእግዚአብሔር መልካም ፈቃዱ ነገ በእውነት ዛሬ እስቲ ብር ጣዖት ያልሆነበት ማለት ነው ሀብቱ ጣዖት ያልሆነበት ማን ነው? ሥልጣኑ ጣዖት ያልሆነበት ማን ነው? ብሔር ጣዖት ያልሆነበት ማን ነው? ቋንቋ ጣዖት ያልሆነበት ማን ነው? ሙስና ጣዖት ያልሆነበት ማን ነው? እንደገና ደግሞ ዝሙት ጣዖት ያልሆነበት፣ ስካር ጣዖት ያልሆነበት ማለት ነው። ስለዚህ ምን ይላል እግዚአብሔር ተመለሱ እኔ ይቅርላቸዋለሁ ብሏል እና በእውነተኛም ተመልሰን እግዚአብሔር ደግሞ ፊቱም መልሶ አይኑም መልሶ ይቅር እንዲለን የአምላካችን የዚያን መልካም ፈቃዱ ይሆንልን። ልባ አምላክ ዳዊት ምን ይላል ዘልፈ ሬወ ለእግዚአብሔር ቅድሜ የውት በኩሉ ጊዜ እግዚአብሔርም ሁልጊዜ ባይን ያየዋለሁ፣ እግዚአብሔርም ሁልጊዜ በድን ያየዋለሁ አሁ ዘንፈሪ ወለ እግዚአብሔር ቅድሚያውት በኔ በእኔ ፊት ነው። ሁል ጊዜ በምረቱ በይቅርታው በቸርነቱ እግዚአብሔር ሁልጊዜ ፊት ያላይ ነው። በእውነት እግዚአብሔር ከኛ ጋር ነው ያለው። አሁን እናታችን ከኛ ጋር ሁልጊዜ ጊዜ ላትሆን ትችላለች። አባታችን ሁልጊዜ ጊዜ ከኛ ጋር ላይኖር ይችላል። ሀብታችን፣ እድሜያችን ሁልጊዜ ጊዜ ከኛ ጋር ላይኖር ይችላል። በእርግጠኝነት የምንናገረው ነገር ግን ሁልጊዜ ጊዜ እግዚአብሔር ከኛ ጋር ነው እና እግዚአብሔርን ተመልክተን እሱ እንዲመለከተን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን በማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እኔስ ለንስሐ በውሃ አጠምቃችኋለሁ። ከእኔ በኋላ የሚመጣው ግን ለስሬት ያጠምቃችኋል። እኔስ ወደ መንግሥተ ሰማያት እንድትገቡ ተመረሱላችኋለሁ። መንግሥተ ሰማያት እራሱ የሆነ መንግሥተ ሰማያትን የሚያድልና መንግሥተ ሰማያት እርሱ የሆነች እግዚአብሔር ይቅድላችኋል እያለ ዮሐንስ መጥምቅ ሲያስተምር እንመለከተዋለን እና ለንስሐ እድሜ እንዲሰጠን አምላካችን እግዚአብሔር መልካም ፈቃዱ ይሆንልን በዮሐንስ ወንጌል ላይ እንዲህ የሚል ነገር አለ። ዮሐንስ 15 ላይ እኔ እናንተን እንደወደድኳችሁ አዎ፣ እናንተም እርስ በርሳችሁ ተዋደዱ። እናንተን የንስሓ ጊዜ እንደሰጠኋችሁ እናንተም ለወንድሞቻችሁ ንስሓ የንስሓ ጊዜ ስጧቸው። የይቅርታ ጊዜ ማለት ነው፣ የይቅርታ ጊዜ አታስጨንቋቸው ነው የሚለው። ሐዋርያው ቅዱስ ጳውሎስ ደግሞ ሮሜ 2 ላይና ቁጥር 5 ላይ እንዲህ ይላል። ነገር ግን እንደ ሕግ ለሚኖሩ ንስሐ እነሆ ይሰጣቸዋል፣ የንስሐ ጊዜ ይሰጣቸዋል። በንስሐ ጊዜ ለሚጠቀሙ እግዚአብሔር የንስሐ ባለቤት ነው እና ንስሐን ይሰጣል። ስለዚህ ሰው ግን ለልብሱ ውኃን ፈልጎ እንደሚያጠብ፣ ለሰውነቱ ሻውን ፈልጎ እንደሚከባከብ፣ የንስሐ ጊዜውንም መፈለግ አለበት። ያም የሚገኘው በእግዚአብሔር ዘንድ ነው ይላል። ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር 25 ላይ እንዲህ ይላል፣ ደግሞም ምናልባትም እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጠው ወደ አይምሮ ይመለሳሉ ይላል። ከዲያብሎስ ማሰሪያ እግዚአብሔር ሁላችንን ይመርታል። ስለዚህ ይመና ንስሐን እንዳንገባ የሚያደርግ ማን ነው? ዲያብሎስ ነው ማለት ነው። ከዲያብሎስ መውጣት ያስፈልጋል። አዎ ኦሆ በል ወለ እግዚአብሔር፣ ቢበል ወለ ዲያብሎስ እግዚአብሔር እንሽ በሉት። አዎ የነሳ ጊዜ ሰጧቸዋልና የበረግ ጊዜ ሰጧቸዋልና የሸርነ ጊዜ ሰጧቸዋልና፣ ቢበል ወለ ዲያው ዲያብሎስ ግን እምቢበሉት ንሳ አትግቡ፣ አትጾሙ፣ አትጸልዩ፣ አትቁረቡ፣ አታካፍሉ የሚላችሁ ዲያብሎስን፣ እምቢበሉት ንሳ አገባለሁ፣ ለድሃ ሰጣለሁ፣ መጸውታለሁ፣ አስቀድሳለሁ፣ እቆርባለሁ፣ እግዚአብሔር ይፈል ወንጌል እማራለሁ ብላችሁ ዲያብሎስን፣ እምቢበሉት ይላል። ባለ ይሄ ባለ ሁለቱ ቅዱስ ጴጥሮስ እንደዚህ ይለናል። ባለ ሁለት መልእክት ቅዱስ ጴጥሮስ ማለት ነው። በሁለተኛ ጴጥሮስ ምዕራፍ ሦስት ቁጥር ዘጠኝ ላይ እንዲህ ይላል፣ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። አዎ ወደ ንስሐ እንድትመጡ እንጂ ማንም ሰው እንዳይጠፋ እግዚአብሔር አዎ ወዶ ምን ይል ይታገሳል። አዎ የንስሐ ጊዜ ነው አሁን ያለንበት ምን ይመራል። የንስሐ ጊዜ ነው። የመመለስ ጊዜ ነው እግዚአብሔርን የመፈለግ ጊዜ ነው። ራስን የመፈለግ ጊዜ ነው። ራሱን ፈልጎ የማግኘት ጊዜ ነው። አያችሁ ደግም ምን እናነበው? ምንድን ነው የሚለው ባለ ራዕዩ ዮሐንስም ደግሞ ምን ይለናል መሰላችሁ? ከእንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለበለዚያ ግን እመጣባለሁ። ንስሐ ግባ፣ ከየት እንደወደቅህ ተመልከተህ አስብ። ያለበለ ዚያ እመጣብሃለሁ። ምን ማለት ነው? መብራትህን አጠፋለሁ። ኩራዝህ እነቅልብሃለሁ። ህይወትህንና ነፍስና ስጋ እለያለሁ ማለት ነው። ስለዚህ የሞት ጊዜ ሳይመጣ የመጠራ ጊዜ ሳይመጣ ስጋ ወደ አፈርነቱ፣ ነፍስ ወደ ፈጣሪው አሳትሄድ ንስሐ እንድንገባ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ራእይ 331 ላይ እንግዲህ እንዴት እንደተቀበለህ እንደሰማህ አስበህ ጠብቀው ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ። ንስሐ ግባ ተመለስ። ንስሐ ባትገባ ባትነቃ ግን እመጣብሃለሁ። እንደውም ምንድን ነው የቀደመ ፍቅርህን ትተሃልና እመጣብሃለሁ። የቀደመ የአርባ ቀን ልጅነት የሰማንያ ቀን ልጅነት የትናንት ፍቅርህን የትናንተ ጾምን የትናንተ ፍቅርህን አሁ ትትሃልና መጣባል ይላል እግዚአብሔር። ስለዚህ በእውነት በዚህ ሚዲያ የምትከታተሉ የእግዚአብሔር ልጆች የተሰጠችን ይቺ 2017 ዓ ም የንስሐ ጊዜ ናት። የንስሐ ጊዜ የንስሐ ጊዜውን በአግባቡ አለመጠቀም ከንቱነት ነው። ሰነፍ ገበሬ በክረምት ተኝቶ ወይም ደግሞ ደመና በሚዞርበት ዝናብ በሚዘንበት መሬት በምታበቅልበት ዝም ብሎ ታህሳስ ላይ ማጭድ ይዞ ማሳይ ነው። የቆሎ ተማሪ አብይ ጾምን ቀን ለመማር አቋቋም ለመማር ጥር ላይ ኮሸሮ ይሰበስባል፣ ቆሎ ይሰበስባል። ይሄ ነው ስለዚህ ነጋዴ በሰዓቱ ካልነገደ እንደገና ደግሞ ምእመናንም በሰዓቱ ንስ ካልገቡ አገልጋይም ሰዓቱን ጠብቆ ካላገለገለ እግዚአብሔር አምላክ የሚመጣበትን ጊዜ እንደ ሌባ እመጣባለሁ ነው የሚለውና የእግዚአብሔር ጊዜ አሁን የኛ የተሰጠን ጊዜ የብርሃን ጊዜ ነው። የነፃነት ጊዜ ነው። በዚህ ካልተጠቀምንበት ጊዜ ግን እንደ ሌባ እመጣባችኋለሁ ብሏልና እንደ ሌባ ሳይመጣብን እግዚአብሔር አምላካችን የሰጠልን የንስሐ ጊዜ እንድንጠቀም የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። አዎ፣ ስለዚህ ምን ይላል እንመልሰው፣ መኒሰብ ለለእለቱ አበሰ ወሰብ ለለእለቱ ተጋኔ እድብሎቱ ካህኑ፣ እነሆ ለሚመላ በየጊዜው ቢበድሉ አምላኮይ ይቅር በላቸው እያሉ ካህናት መምህራን ሊቃውንት ሊቃነ ጳጳሳት ጳጳሳት ለምዕመናን መጸለይ ያለባቸው በየቀኑ ቢበድልም ይቅር በል እያሉ መጸለይ ያለባቸው ይቀጥልና፣ ሁለተኛው ደግሞ ምዕመናን ደግሞ ለካህናቱ እኛ ብናጠፋ ብንበድልም እናንተ ደግሞ ይቅርታን ከእግዚአብሔር ገንዘብ አድርጉልን። አዎ ስለዚህ ካህናት ይቅር ያሉት በእግዚአብሔር ዘንድ ይቅር የተባለ ነው። በምድር ያሰሩት በሰማይ እየታሰረ ነው። በምድር የፈቱት በሰማይ የተፈታ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 16 ላይ በዮሐንስ ወንጌል ምዕራፍ 20 እና 21 ላይ አዎ እረኝነትንና ይቅርባይነትን ወደ እግዚአብሔር ማቅረብን ንሳ መስጠትን ለካህናት ስልጣን እዚያ ሰጧቸዋል። ይሄ ስልጣን ደግሞ ዘላለማዊ ነው። ሰው የሚቀማው ሰው የሚወስደው አይደለም። ሰው የሚሰጠው ስልጣን አጨጭቦ ያወጣል፣ አጨጭቦ ያወርዳል። አመስግኖ ያወጣል፣ ረግሞ ያወርዳል የእግዚአብሔር ስጦታ ግን ዘላለማዊ ስጦታ ነውና፣ ስለዚህ ካህናት ለሚመናን ሚመራን ደግሞ ለካህናት እየጸለይን ወደ ንስሐ እንድንመለስ የአምላካችን ጊዜ መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ማክሰኞና አርብ በሳምንት ሁለት ቀን በተከታታይ የምንማረው የቤተክርስቲያን ስርዓት ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሚዲያውን አሳድጉ፣ ተከታተሉ። የቤተክርስቲያናችን ስርዓት እንወቅ። ቤተክርስቲያናችን ስንዱ እመቤት ናት፣ ጥንቅቅ ያለች ናት። እኛ ሰዎቹ ነዝላሎች ነን። ብዙ ጊዜ ዝግጅት ይጎልናል፣ እውቀት ይጎልናል፣ ማስተዋል ይጎልናል። ማወቅ መጎደል ይጎልልናል። መምህራን ሳይጠፉ የሚማረው ይጠፋል። እየተማርነው ደግሞ እንረሳዋለን። በተማርነው እንኑር፣ የኖርነውን ደግሞ እንፈጽመው። ወስብሐት ለእግዚአብሔር።